ፋኖ ወደ ሕወሓት አይተኩስም ሲሉ ባለስልጣኑ ተናገሩም። የክልሉ ከፍተኛ አመራር ህዋት በራያ ግዙፍ ምሽጎችን ሰርቶ እየተንቀሳቀሰ ቢሆንም ከህዋት ቅርብ ርቀት የሚገኙት የፋኖ ታጣቂዎች ግን ህዋት ላይ መተኮስ አይፈልጉም ሲሉ በንዴት ተናግረዋል። በሌላ በኩል የፋኖ ታጣቂዎች በጎንደር አዲስ ዘመቻ ጀምረናል እያሉ ነው። በክልሉ አሁንም የሾፌሮች እገታ መባባሱን የሚገልጽ አዲስ ሪፖርትም ወጥቷል። በአማራ ክልል አሁንም ውጊያዎች ቀጥለዋል። የክልሉን አሁናዊ ሁኔታም እናስቃኛቸዋለን። እነ ጌታቸው ረዳ በአዲሱ ፓርቲያቸው ወልቃይትን ለማስመለስ እንቅስቃሴ ጀምረ ጀምረዋል። ከህወት ተገንጥሎ ከፌዴራል መንግስቱ ጋር የተጣመረው የጌታቸው ረዳ ቡድን ወልቃይትን ወደ ትግራይ ለማስመለስ አዲስ አበባ ላይ እንቅስቃሴ መጀመሩ ተሰምቷል። እናስደምጣቸዋለን። ንግድ ባንክ ተዘርፏል የሚባለው መረጃ ባንኩ የሐሰት ነው ቢልም የከፍተኛ ገንዘብ ሰርቆት ሙከራ ተደርጎብኝ ነበር ብሏል። በጉዳዩ ላይ ዝርዝር መረጃ አለን። የአሜሪካ ውጭ ጉዳይ ሚኒስትር በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል መልእክት አስተላልፏል። እንመለስበታለን። ጥንስ ዘለን ውዲያ የአንድ አፍታ ሚዲያ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁም ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው ፋኖ ወደ ህወሓት አይተኩስም ሲሉ ባለስልጣኑ ተናገሩ። የክልሉ ከፍተኛ አመራር ህወሓት በራያ ግዙፍ ምሽጎችን ሰርቶ እየተንቀሳቀሰ ቢሆንም ከህወሓት ቅርብ ርቀት የሚገኙት የፋኖ ታጣቂዎች ግን ህወሓት ላይ መተኮስ አይፈልጉም ሲሉ በንዴት ተናግረዋል። በሌላ በኩል የፋኖ ታጣቂዎች በጎንደር አዲስ ዘመቻ ጀምረናል እያሉ ነው። በክልሉ አሁንም የሹፌሮች እገታ መባባሱን የሚገልጽ አዲስ ሪፖርትም ወጥቷል። በአማራ ክልል አሁንም ውጊያዎች ቀጥለዋል። በተለይም ከሰሞኑ በጎንደር ቀጠና በርከት ባሉ ስፍራዎች ውጊያዎች እንደቀጠሉ ተሰምተዋል። ምክንያቱም ደግሞ ታጣቂዎቹ በጎንደር ቀጠና ብቻ የተገደበ ዘመቻ አውጀናል ማለታቸውን ተከትሎ ነው። በክልሉ ከቀጠለው ውጊያ ጎን ለጎን ህዝባዊ ውይይቶች የቀጠሉ ሲሆን በስብሰባዎቹ የክልሉ ባለስልጣናት የሚሰጧቸው አስተያየቶች መነጋገሪያነታቸው ቀጥለዋል። ከሰሞኑ በወሎ በተደረገ አንድ ህዝባዊ ስብሰባ ላይ የተገኙት የክልሉ ቃል አቀባይ ዶክተር መንገሻ ሰንተው ስለ ፋኖ እና ህዋት ግንኙነት ያደረጉት ንግግር ቀልብ ስቧል ባለስልጣኑ ህዋት ከፋኖ አፍንጫ ስር ምሽግ ቆፍሮ ያለ ቢሆንም ፋኖ ግን ህዋት ላይ መተኮስ አይፈልግም ብለዋል ዶክተር መንገሻ ፈንታው ወደ ሰሜን ወሎ ራያ አካባቢ ሄደው ህዝባዊ ውይይት አድርገዋል በዚህ መድረክ ባሰሙት ንግግር ራያን እንዳናስመልስ ፋኖ እንቅፋት ሆኖብናል በማለት ተደምጠዋል ቃል አቀባዩ ጽንፈኛ ሲሉ የጠሩትን የፋኖ ኃይል የማን ተልኮ ተቀባይ እንደሆነ ግልጽ እየሆነ መጥቷል በማለት ፋኖ ከህዋት ተልኮ እንደ እንደሚቀበል ወንጅለዋል። አመራሩ ህዋትና ፋኖ በቅርብ ርቀት ላይ እንዳሉ በመጥቀስ ነገር ግን ፋኖ ወደ ህዋት አንድ ጥይት ተኩሶ አያውቅም ሲሉ ነው የተናገሩት። ህዝባችን ሌት ተቀን ታግሎ ህዋትን አሳፍሮ ተመልሷል ያሉት ባለስልጣኑ ሕዋት አሁንም ከዞበል ጥግ ላይ ምሽግ እየቆፈረም ዜጎችን እያሰቃየ ነው ሲሉ ህዋት ላይ አዲስ ክስ አሰምተዋል። ህዋት የአካባቢውን ማህበረሰብ ሲያሰቃይ ፋኖ ተው እንኳን ብሎ አይናገርም ይሉና ይሄ ነው ወይ ለአማራ ህዝብ መቆርቆር የሚል ጥያቄ ጥያቄንም አንስተዋል። ይህ በእንዲህ እንዳለ ሹፌሮች ግድያና ፈና መበራከቱን ተከትሎ 24 ሰዓት ሲሰሩ የነበሩት አሽከርካሪዎች የሥራ ሰዓታቸውን በቀን ለ10 ሰዓት ብቻ እንዳደረጉ ቢሆንም እገታው አሁንም አለመቆሙን ጣና የከባድ መኪና አሽከርካሪዎች ማህበር አስታውቋል። ማህበሩ በ10 ቀናት ብቻ በአማራ ክልል 31 ሹፌሮችና ረዳቶች ታግተዋል ብሎ ለጉዳዩ ትኩረት እንዲሰጠው በአጽንዖት አሳስበዋል። ገንዘብ ከፍለው የሚወጡ አሉ፣ ነገር ግን ማስፈራሪያ ስለሚደርስባቸው ከወጡ በኋላ የገጠማቸውን የመናገር ድፍረት አይኖራቸውም። ምክንያቱም ተመልሶ በዛው መንገድ ነው የሚያሽከረክሩት በማለት የድርጊቱን አስቸጋሪነት ገልጿል። ማህበሩ ከፍለው ከተለቀቁ በኋላ ቢናገሩም ማንም ድጋሚ ጥቃት እንዳይደርስባቸው አያስጥላቸውም። ማንስ ምን ያደርግላቸዋል? ይህ ከልላም የላቸውም ሲልም አክሏል። በምዕራብ ጎጃም ዞን ቢኮሎና ድሩ ቤቴ መካከል ባለ ቦታ ግንቦት 17 ቀን 2017 ዓም አራት ሹፌሮችና አራት ረዳቶች መታገታቸውን ገልጾ በቦታው ያለው ነገር ከባድ ነው፣ ከቀን ቀን እየከፋ እገታ ባልተለመደባቸው ቦታዎች ሁሉ እየተስፋፋ ነው ብሏል። በደብረ ብርሃን መንገድ ለሚ አካባቢ በእንጅባራም ሳግኒ በቅርብ እገታ መፈጸሙን ጠቅሶ ደቡብ ጎንደር ከጋይንት እስከ ወረታ መገንጠያም ከባድ መንገድ ሁኗል፣ ለየት ባለ መልኩ እገታ ይፈጸምበታል ነው ያለው። ነዳጅ ጭነው በጅባ የሚጓዙ ተሽከርካሪዎችም ጥይት እየተተኮሰባቸው ነዳጁ እየፈሰሰ እንደሆነ፣ አሁን ግድያ ትንሽ የቆመው አሽከርካሪዎች ችግር ወዳለበት ቦታና በምሽት ከመሄድ ስለታቀቡ መሆኑንም አስረድተዋል። ማህበሩ በጨለማ ማሽከርከር ቁሟል። ድሮ 24 ሰዓት ይነዳባቸው የነበሩ መንገዶች አሁንም ሙሉ በሙሉ ቆሟል። በቀል 10 ሰዓታት ነው የሚነዳው። በዚህ ሳቢያ የግድያ ጥቃቱ ቀንሷል፣ እገታው ግን በጣም ተጧጥፏል ሲል አስታውቋል። እነ ጌታቸው ረዳ በአዲሱ ፓርቲያቸው ወልቃይትን ለማስመለስ እንቅስቃሴ ጀምረዋል። ከህዋ ተገንጥሎ ከፌዴራል መንግስቱ ጋር የተጣመረው የጌታቸው ረዳ ቡድን ወልቃይቱን ወደ ትግራይ ለማስመለስ አዲስ አበባ ላይ እንቅስቃሴ ጀምረዋል። ቡድኑ ከሰሞኑ በመሰረተው ዲሞክራሲያዊ ስምረት በተሰኘው ፓርቲ በኩል እንደ ወልቃይት ባሉ አወዛጋቢ አካባቢዎች ላይ ያለውን አቋም ለመጀመሪያ ጊዜ ባወጣው ይፋዊ መግለጫ አቋሙን ይፋ አድርጓል። ፓርቲው የትግራይ ህገ መንግስታዊ ግዛቶች ናቸው ያላቸውን እንደ ወልቃይት፣ ጠለምት፣ ራያ አካባቢዎችን ለማስመለስ እንደሚታገል አስታውቋል። ፓርቲው ይሄን ያለው በዓልነቱ በህግ ከተሻረ በኋላ በትግራይ ብቻ የተከበረውን ግንቦት ሃያን አስመልክቶ ባወጣው መግለጫ ነው። የትግራይ ህዝብ በ17 ዓመት ብርቱ ትግል ግዙፍ ወንደር ገርጽሶ ነፃ መውጣቱን ያስታወሰው ፓርቲው ትግራይ አሁን ላይ በአንድ ቡድን ተሸብባ እንደምትገኝ አስታውቋል። አዲሱ የንግታቸው ፓርቲ ግዴለሽ ያለው ቡድን የትግራይ ግዛታዊ አንድነት እንዳይመለስና የተረጋጋ መንግስት እንዳይመሰረት እያደረገ ነው ብሏል። ፓርቲው በመግለጫው በአሁኑ ወቅት በትግራይ ህዝብ መፈናቀልና የግዛት መነጠቅ አደጋ ተጋርጦበታል ብሏል። እነዚህ አደጋዎች ለትግራይ የጸጥታ ጠንቅ ናቸው ያለው ፓርቲ የችግሩ ምንጭ ክልሉን አለመረጋጋት ውስጥ የከትተው ቡድኑ ነው ብሏል። ፓርቲው በአጥፊነት የወነጀለውን ቡድን በስም ባይጠቅስም በደብረ ጽዮን የሚመራው የህወሓት አንጃ መሆኑን ያመላክታል። ፓርቲው እንዳለው እንደ ወልቃይት ያሉ አካባቢዎችን ዳግም ወደ ትግራይ ለመመለስ ለፌዴራል መንግስትና ከዓለም አቀፉ ማህበረሰብ የድጋፍ ጥሪ አቅርቧል። የፌዴራል መንግስት፣ የአፍሪካ ህብረት፣ የአሜሪካ መንግስት፣ የአውሮፓ ህብረትና የዓለም አቀፉ ማህበረሰብ ግፊት በማድረግ እንዲያግዙት ጠይቋል። የትግራይ ግዛቶችን የሚያስመልሰው በፕሪቶሪያ ስምምነት መሰረት መሆኑንም የጠቆመው ፓርቲው የትግራይ ወጣቶች፣ ባለሀብቶችና ዲያስፖራ ድጋፍ እንዲሰጠው ጥሪ አቅርቧል። ፓርቲው በመጀመሪያው መግለጫው ትግራይ አሁን ካለችበት ችግር በመውጣት ሰላማዊና ምቹ የልማት ምህዳር ለመፍጠር እንደሚታገል አስታውቋል። ንግድ ባንክ ተዘርፏል የሚባለው መረጃ ባንኩ የሐሰት ነው ቢልም የከፍተኛ ገንዘብ ስርቆት ሙከራ ተደርጎብኝ ነበር አለም። ግንቦት 19 ቀን 2017 ዓ ም የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ እንደ ሰበር ዜና የተላለፈ መልእክት በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከቢሊዮን ብር በላይ መዘረፉ ተገልጸዋል በማለት ባንኩ ከፍተኛ መጠን ያለው ገንዘብ እንደተዘረፈ ዘራፊዎቹ እንዳልተያዙና ባንኩም ጉዳዩን አድበስብሶ እንዳለፈው የሚገልጽ የሐሰት ዜና ስለተዘገበ በጉዳዩ ላይ አጭር መግለጫ ለመስጠት ተገደጃለሁ ብሏል። በተጠቀሰው ሚዲያና ሌሎችም ይህንኑ ሚዲያ ያጣቀሱ ሚዲያዎች ከባንኩ ከፍተኛ መጠን ያለው ገንዘብ እንደተዘረፈ የሚገልጽ ዜና ቢዘግቡም፣ እውነታው ግን በሚዲያዎቹ ከተዘገበው በተቃራኒ ከባንካችን ምንም የተዘረፈ ገንዘብ አለመኖሩን አስታውቋል። ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መኖሩን እንዳሳወቀ ግን ዳጉ ጆርናል ከባንኩ መግለጫ ተመልክቷል። ባንኩ ሙከራ በተደረገ በት በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓት የአጠራጣሪ ግብይት መፈጸሙ ስለደረስኩበት ምንም አይነት ገንዘብ ወጭ ሳይደረግ ሙከራው ወዲያውኑ እንዲከሽፍ አድርጌያለሁ ብሏል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንኩ ሲስተም ተላልፎ የተፈጸመ ጥቃት አለመሆኑንም ገልጸዋል። ባንኩ ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላም ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ እየተከናወነ የሚገኝ መሆኑን አሳውቋል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን እያሳወቅን በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን የምናሳውቅ መሆኑን ለመግለጽ እንወዳለን ብሏል። የአሜሪካ ውጭ ጉዳይ ሚኒስትር በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል መልእክት አስተላለፉም። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ በአነጋጋሪ ሁኔታ ለኢትዮጵያውያን የ34ኛ ዓመት የነጻነት በዓል የመልካም ምኞት መግለጫ አስተላለፉም። በአሜሪካ የውጭ ጉዳይ ሚኒስትር ይፋዊ ድረገጽ ላይ የወጣው የማርኮ ሮቢዮ መግለጫ የተላለፈው ትናንት ማክሰኞ በግንቦት ሃያ ዋዜማ ነው። በፕሬዚዳንት ዶናልድ ትራምፕ አስተዳደር ውስጥ የውጭ ጉዳይ ሚኒስትር የሆኑት ሮቢዮ ማክሰኞ ሰኞ ግንቦት 19 2017 ዓ.ም ያወጡት መግለጫ የኢትዮጵያ ብሔራዊ ቀን የሚል ስያሜን የያዘ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው በዩናይትድ ስቴትስ ኦፍ አሜሪካ ስም ለ34ተኛው የነጻነት ክብረ በዓል የእንኳን አደረሳችሁ መልካም ምኞቴን አቀርባለሁ ብለዋል። አሜሪካና ኢትዮጵያ ክፍለ ዘመን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሰው መግለጫው ዋሽንግተንና አዲስ አበባ ባላቸው የጋራ ፍላጎቶች ዙሪያ ለመስራት ሀገራቸው ዝግጁ መሆኗንም ይገልጻሉ። ለኢኮኖሚ እድገት ንግድ፣ እና ኢንቨስትመንት ማስተዋወቅ እንዲሁም በንግግር ሰላምን ማሳደግ የሁለቱ ሀገራት የጋራ ጉዳዮች ተብለው የተጠቀሱ አጀንዳዎች ናቸው። የውጭ ጉዳይ ሚኒስትር ሮቢው መልእክት ዩናይትድ ስቴትስ ለኢትዮጵያና ለሕዝቧ መልካም ብሔራዊ በዓል ትመኛለች ሲል መልካም ምኞቱን በድጋሚ በመግለጽ ያበቃል። ይህ የውጭ ጉዳይ ሚኒስትሩ መግለጫ ግንቦታውያን የነፃነት በዓል ብሎ መጥቀሱ ያልተለመደ ነው። ቢቢሲ በጉዳዩ ላይ በአዲስ አበባ ከሚገኘው የአሜሪካ ኤምባሲ ማብራሪያ ለማግኘት ያደረገው ጥረት በቶሎ ምላሽ አላገኘም። በቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር የውጭ ጉዳይ ሚኒስትር የነበሩት አንቶኒዮ ብሊንከን ባለፈው ዓመት ለግንቦት ሀያ ባስተላለፉት መልእክት ዕለቱን ለማመላከት የተጠቀሙት የኢትዮጵያ ብሔራዊ ቀንናም በዓል የሚሉትን አገላለጾች ተጠቅመው ነበር። የአሁኑ የውጭ ጉዳይ ሚኒስትር ሩቢዮ ኤርትራ ባለፈው ሳምንት ቅዳሜ ግንቦት 15 2017 ዓም የነጻነት በዓሏን ባከበረችበት ዕለትም በተመሳሳይ መልካም ምኞት መግለጫ አውጥተው ነበር። በዚህ መልእክታቸውም በዩናይትድ ስቴትስ ኦፍ አሜሪካ ስም በዓለም ዙሪያ የምትገኙ ኤርትራውያንን እንኳን ለ34ተኛው የኤርትራ ነፃነት ክብረ በዓል እንኳን አደረሳችሁ እላለሁ፣ የሚል የመልካም ምኞት አስተላልፈዋል። በኢህአዲግ ዘመን መንግስት በድምቀት ይከበር የነበረው ግንቦት ሃያ ይጠቀስ የነበረው የደርግ መንግስት የተገረሰሰበት የድል በዓል ቀን በሚል ነው በመንግሥት ደረጃ የሚከበረው ይህ ቀን ሲታሰብ ሥራና ትምህርት ጭምር ዝግ ይደረግ ነበር የጠቅላይ ሚኒስትር አብይ አህመድ መንግሥት ወደ ሥልጣን ከመጣ በኋላም ለተወሰኑ ዓመታት በዓሉ መከበር ቢቀጥልም አከባበሩ መቀዛቀዝ ታይቶበታል በዘንድሮው ዓመት ደግሞ ከዚህ ቀደም ከነበረው በተለየም ሥራና ትምህርት ዝግ አልተደረገም እንደ አዲስ አበባ ትምህርት ቢሮ ያሉ ተቋማት በዛሬው ዕለት ሥራ ዝግ እንዳልሆነም ለሠራተኞቻቸው መልእክት አስተላልፈዋል በዘንድሮ በዕለቱ ዝግ ያልተደረገው የህዝብ በዓላትንና የእረፍት ቀንን ለመወሰን የተዘጋጀ አዲስ አዋጅ ሰኔ 2016 ዓ ም መጽደቁን ተከትሎ ነበር። ግን ቦታ ያስ ካለፈው አመት ድረስ ሲከበር የነበረው ምንም አይነት ህጋዊ እውቅና ሳይሰጠው ነው። እስከ ባለፈው ዓመት ድረስ የሀገሪቱን ብሔራዊ በዓል በተመለከተም ጥቅም ላይ ሲውል የነበረው ህግ ጊዜያዊ ወታደራዊ አስተዳደር ደርግ በ1967 ዓ.ም ያወጣው አዋጅ ነው። ኢህአዴግ ወደ ስልጣን ከመጣ በኋላም በ1988 ዓ.ም በዚህ አዋጅ ላይ መጠነኛ ማሻሻያ አድርጓል። ኢህአዴግ በማሻሻያው የድል የአርበኞች ቀንን በፊት ይከበርበት ከነበረው መጋቢት 28 ወደ ሚያዚያ 27 ቀን ቀይሯል። ይህ የአዋጅ ማሻሻያም ቢሆን ግን ግንቦት ሃያን በብሔራዊ በዓልነት አላካተተም። ባለፈው የወጣው አዲሱ አዋጅም በዘረዘራቸው ብሔራዊ በዓላት ውስጥ ይህ ቀን አልተጠቀሰም። ከዚህ ባሻገር አዋጁ ከዚህ አዋጅ ጋር የሚቃረን ማንኛውም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም የሚል አንቀጽ በማካተቱ በአመላካች መንገድ የግንቦታውያን አከባበር አስቀርቷል።